ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከመላዩ ስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን የዋና መኮንን ወደ እናንተ እያደረስኩ አብሬያችሁ ቆይታ አደርጋለሁ። አብራችሁን ሁነው ቀዳሚ ወዳደረግነው ዜና አልፋለሁ።

በከተሞች የሚስተዋለውን የመኖሪያ ቤት ችግር ለመፍታት በመንግስት በኩል ፖሊሲ ተቀርጾ እየተሰራ መሆኑን የከተማና መሠረተ ልማት ሚኒስቴር አስታወቀ። እስካሁን በተሰሩ ስራዎች ከአምስት ሚሊየን በላይ መኖሪያ ቤቶች መገንባታቸውም ተገልጿል። ቴዎድሮስ ደሴ ተጨማሪ። ኢትዮጵያ ከ120 ሚሊየን በላይ የዝብ ቁጥር ያላት ቢሆንም ከቁጥሩ ጋር ተመጣጣኝ የመኖሪያ ቤት አቅርቦት ባለመኖሩ ዜጎች በመኖሪያ ቤት እጥረት እየተቸግሩ ናቸው

በተለይም አዲስ አበባን ጨምሮ በሌሎች ትልልቅ ከተሞች የሚኖሩ አብዛኞቹ ዜጎች የቤት ባለቤት አይደሉም። ባለፉት ዓመታት የዜጎችን የቤት ፍላጎት የሚመጥን የቤት ግንባታና አቅርቦት ባለመኖሩም በርካቶች በቤት ኪራይ ዋጋ ሲማረሩ ብሎም ለእንግልት ሲዳረጉ ማየት የተለመደ ሆኗል። ባለፉት ዓመታት ዜጎች የቤት ባለቤት መሆን የሚችሉበት ስርዓት ባለመዘርጋቱ ችግሩን የበለጠ አባብሶት እንደነበር የከተማና መሠረተ ልማት ሚኒስትሯ ወይዘሮ ጫልቱ ሳኒ ከአሚኮ ጋር በነበራቸው ቆይታ ገልጸዋል።

አሁን ላይ እንደ ሀገር በከተሞች የሚስተዋለውን የመኖሪያ ቤት ችግር ለመፍታት በመንግስትና በግሉ ዘርፍ የተለያዩ የቤት ልማት አማራጮችን በመዘርጋት ወደ ስራ መገባቱንም ሚኒስትሩ አንስተዋል። 80 ፐርሰንት ገደማ የሚሆነው ፕራይቬት ሴክተሩ እንዲሳተፍበት፣ 20 ፐርሰንት ገደማ የሚሆነው ደግሞ መንግስት በተለያየ መንገድ የሚሰራበት መሬት መንግስት የሚያቀርብ ከሆነ ባለሀብቱ ባለው እውቀትና ባለው ሪሶርስ የሚሰራ ከሆነ 70 ፐርሰንቱን

ባለ ሀብቱ የሚወስድበት 30 ፐርሰንቱን ደግሞ መንግስት ፍትሐዊነትን ለማረጋገጥ ለሚገባቸው አካል ደግሞ ወስዶ የሚሰጥበትን መንገድ እየሰራን እንገኛለን። ዜጎችን በተለያየ መንገድ አሁን 70 30 በምልህ መንገድ ሁለተኛ ደግሞ በህብረት ስራ ማህበራት ተደራጅተው መሬት ቀርቦላቸው የፋይናንስ ከባንክ እንዲያገኙ ተደርገው እየተሰራበት ያለበት። ይሄ ብቻ ሳይሆን ደግሞ ዜጎች በራሳቸው ይዞታ ላይ

ቤት ሰርተው ለሌሎች ማከራየት እንዲችሉ ደግሞ ኢንሴንቲቭ የምንሰጥበት መሆኑን ነው የምናየው። ባለፉት አምስት ዓመታት ቤት አልባ የሆኑ ዜጎችን የቤት ባለቤት ለማድረግ በተሰሩ ስራዎችም ከአንድ ነጥብ አምስት ሚሊዮን በላይ ቤቶች መገንባት መቻሉንም ሚኒስትሯ ገልጸዋል። በተለይ ከለውጡ ወዲህ ወደ አንድ ነጥብ ሁለት ሚሊዮን ቤት ነው እንግዲህ በግለሰብም በተለያዩ ቅድም በመላቸው ጉዳዮች ቤት መሰራት አለባቸው ብለን ቅርጥ ለን ነበረ አንድ ሚሊዮን አምስት መቶ ቤቶች

ማሳካት ይችለናል፣ በአምስት ዓመት ውስጥ ላለፉት እንግዲህ 16 ዓመት ገደማ መሳካት የቻለው 380 ሺህ ቤቶች ብቻ ናቸው። እንግዲህ ላለፈው 16 ዓመትና በዚህ ላለፈው ደግሞ 6 ዓመት ውስጥ የተሰራው የቤትን መጠን ካየን የሚገናኝ ነገር አይደለም ማለት ነው። የቤቶች ልማት የነዋሪዎችን የቤት ችግር ከመፍታት ባሻገር የከተሞችን ገጽታ በመለወጥ ረገድም ሚነው የጎላ ነው ብለዋል። በአንድ የቤት ችግር ለመፍታት

ሁለት ደግሞ በከተሞቻችን አካባቢ ያሉ ከደረጃ በታች ያለውን ደሞ አካባቢ ከመቀየር አኳያ የራሱ ትልቅ ቢና የተጫወተበት ነው። ሰባ አራት ገደማ የሚሆነው የከተሞቻችን አካባቢ ከደረጃቸው በታች ያሉ መሰረተ ልማቶች ናቸው። ይሄንን በከፍተኛ ደረጃ እየቀየረ ያለ ትልቅ የሀውሲንግ ስትራቴጂ ነው እየተከተልን ያለው። ለምሳሌ ቤተ መንግስት አካባቢ ያለውን የአዋሬን ብቻ አንስቶ ማየት ይቻላል። ገጽታውን ቀይሯል።

እዛው ሳለ የስራ ዕድል ተፈጥሮላቸው ደረጃቸውን የሚጠብቅ ፍትሐዊነትን ለማረጋገጥ ከፍተኛ ሚና ተጫውቷል። የዜጎችን ክብር የሚጠብቅ ኢትዮጵያውያንን የሚመጥን ሕይወት ደግሞ እንዲኖሩ የተደረገበት መንገድ ትልቅ ሚና የተጫወተ ስለሆነ ይህንን ከዚያ አኳያ እየሰራን እንገኛለን።

የመሰረተ ልማት ግንባታዎችን ወጪ ቆጣቢ በሆነ መንገድ በተያያዘላቸው የጊዜ ገደብና የጥራት ደረጃ እንዲጠናቀቁ ለማስቻል እየተሰራ ነው ሲል የሰሜን ሸዋ ዞን ከተማና መሰረተ ልማት መምሪያ ገለጸ። በበጀት ዓመቱ ለመሰረተ ልማት ፕሮጀክቶች ግንባታ የሚውል ከ124 ሚሊዮን ብር በላይ ከማህበረሰቡ ተሰብስቧልም ተብሏል። በላይ ተስፋዬ ዝርዝሩን ይዟል።

ፕሮጀክቶችን በተያዘላቸው ጊዜ ለማጠናቀቅ የተቋማትን ጠንካራ ክትትልና የማህበረሰቡን ተሳትፎ የሚጠይቁ ናቸው። በሰሜን ሸዋ ዞን በበጀት ዓመቱ በተለያዩ ከተሞች እየተከናወኑ የሚገኙ ፕሮጀክቶች ምን ላይ ናቸው ስንል የእነዋሪና የቡልጋ ከተማ አስተዳደር የስራ ኃላፊዎችን ጠይቀናል። በእቅድ የተያዙ ፕሮጀክቶች ማህበረሰቡን ያሳተፉ ስለመሆናቸው ነው የስራ ኃላፊዎቹ የተናገሩት።